ሃገራዊ የምክክር ኮሚሽኑ በአማራ ክልል የሚያካሄደው አጀንዳ ማሰባሰብ ሁሉም የህብረተሰብ ክፍል በተወካዩ የሚሳተፍበትና የህዝቡ መሰረታዊ ጥያቄዎች በአጀንዳ ውስጥ የሚካተቱበት እንዲሆን እየሰራ መሆኑን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናግረዋል። የቅድመ አጀንዳ ማሰባሰብ የምክክር ጉባኤ ላይ በባህር ዳር ከተማ የተገኙት ኮሚሽነሩ ከተለያዩ የህብረተሰብ ክፍሎች ጋር ምክክር ያደረጉ ሲሆን በአማራ ክልል መሰረታዊ የሚባሉ ሁሉም ጥያቄዎች በአጀንዳነት እንደሚካተቱ ይጠበቃል ብለዋል። አማራ ክልል ተሳታፊዎች መረጣን ከ259 ወረዳዎች አድርጓል እና አሁን ደግሞ በቀጣይነት አይነት ከመጋቢት ሃያ ሰባት ጀምሮ ደግሞ ከነኙ ከሁሉም ወረዳዎች ከሚመጡ ተሳታፊዎች እና ከክልሉ ባለድርሻ አካላት ጋር በመሆን የአጀንዳ መሰብሰብ ሂደት ነው የሚኖረው። በዚህ በአጀንዳ መሰብሰብ ሂደት ውስጥ ሁሉም የማህበረሰብ ክፍሎች ደግሞ የአማራ ክልል እጅግ መሰረታዊ የሆኑ ለሀገራዊ አለመግባባት ምክንያት የሆኑ ዝን በሙሉ ነቅሰው አውጥተው በአጀንዳ መልክ ለሀገራዊ ምክክር ኮሚሽን ይሰጣሉ ተብሎ ይጠበቃል። በምክክሩ ላይ የተገኙት ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው ሀገራዊ ምክክር ኮሚሽኑ ምክክር የህዝባችን ባህል እንዲሆን ለማስቻል በተሰጠው ጊዜ ሁሉን አካታች በሆነ መንገድ በትኩረት ይሰራል ብለዋል። ሀገራዊ ምክክር አንዱና ትልቁ ዓላማው ህዝባችን እንዲመካከር ማስቻል ሁኔታዎችን ማመቻቸት ነው። ስለዚህ አንዱ ዓላማው ይሄ ነው። ሁለተኛው ዓላማው ደግሞ በህዝብና በመንግስት መካከል እምነት እንዲፈጠር ማድረግ ነው። በህዝብና በህዝብ መካከል እንደዚሁ እምነት እንዲፈጠር ማድረግ ነው። ሶስተኛውና በጣም ትልቁ ሁላችንም በጋራ የምንሰራው አሁን አድማጭ ተመልካችን ብያሉበት ሆነ የምንሰራው ስራ ምንድን ነው? በኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። በተቸገርን ቁጥር ጠመንጃ ወይም ዱላ ወይም ድንጋይ ይዘን ጫካ መግባት ሳይሆን ወደ ጠረጴዛ ዙሪያ ወደ ዛፍ ጥላ ስር መጥተን ወይ ወደ ቤተክርስቲያን ወይ መስጂድ መጥተን ከሽማግሌዎች ከአዋቂዎች ጋር መመካከር ነው። በአማራ ክልል የሚካሄደው የአጀንዳ ማሰባሰብ ስራም ሁሉን አካታች እንዲሆን ለማስቻል ታጥቀው ለሚንቀሳቀሱ ኃይሎችም ጭምር ጥሪ ቀርቧል። በዚህ ሀገራዊ ምክክር ሂደት ውስጥ ሁሉም ማህበረሰብ ክፍል ይሄ ያሳ ይባል መካተት ይኖርበታል። ይሄ ማለት ነው ማለት ነው፣ ሁሉም ፖለቲካ ፓርቲዎች፣ ሁሉም ሃይማኖት ተቋማት እና በተለያዩ ምክንያቶች ደግሞ ቅሬታ ያላቸው እና ቅሬታ ወደ ግጭት የከተታቸው ከግጭትም አልፎ ደግሞ ወደ ጦርነት ውስጥ የገቡ የሀገራችን ልጆቻችን እዚህ በዚህ ሂደት ውስጥ እንዲሳተፉ አሁንም በዚህ አጋጣሚ ጥሪ እናደርጋለን። እስካሁንም ጥሪ ስናደርግ ቀርበናል ቆይተናል። በምክክር ኮሚሽኑ የአጀንዳ ማሰባሰብ ሂደት ምሁራን የበኩላቸው ሚና እንዲወጡም ተጠይቋል። የልሂቃን ወይም የምሁራን ሚና መሆን ያለበት ለህዝብ ተስፋ መስጠት ነው የተስፋ መንገድ ማሳየት ነው። ተጨባጭ የሆነ ተስፋ። ሁለተኛ በዚያው ላይ ብቻ አያቆምም። ከአስተሳሰብ ወደ ቃላት የምንናገረውም ሰላም እንዲሆን፣ ህዝባችን በተከታታይ ስለ ምክክር አስፈላጊነት ማስተማር ነው፣ መመራመር ነው፣ ይህንን መርጨት ነው። ይህን ሀሳብ ይህን መልካም አስተሳሰብ። ሶስተኛው ህዝባችን ሰላምን እንዲሰራ ማድረግ ነው። ማለትም በሽምግልናቸውም አሁን ተቸግረው ከኛ ተለይቶ ያሉ ወገኖቻችን ወደዚህ እንድመጡ አባቶቻችን፣ እናቶቻችን በድፍረት እስካሉበት ሄዶ በማምጣት ከህዝብ ጋር እንደተባሉ ማድረግ ነው።